አሜሪካን ቀስ በቀስ እያጣች ነው። እስራኤል ከአሜሪካ የምታገኘውን ድጋፍ ቀስ በቀስ እየተዳከመ መሆኑን ማየት ይቻላል። ያ ማለት ድጋፋቸውን አቁመዋል እያልኩ አይደለም። ድጋፉ አሁንም በተለያዩ መልኩ እንዳለ ይታሰባል። ግን እንደምናስበው አይደለም እየሆነ ያለው። አሜሪካ ቀስ በቀስ እያጣች መሆኑን ማየት ይቻላል። እንዴት ከተባለ የወጣት አሜሪካውያንን ድጋፍ በማጣት ላይ ነው ያለችው። ወጣት አሜሪካውያን የፍልስጤም ደጋፊ እየሆኑ ነው። እዚህ ላይ የተሰሩ ብዙ ሰርቬዎችን ማየት ይቻላል። ጋሎፕ በ2023 የሰራው ፖል ዴሞክራቶች የፍልስጤም ደጋፊ ወደ መሆን እያዘነበሉ እንደሆነ፣ የተቃውሞ ሰልፎችንም ብትመለከቱ ደግሞ ኦልሞስት የተማረው ማህበረሰብ አሜሪካ ውስጥ ሙሉ በሙሉ የፍልስጤም ደጋፊ መሆኑን ማየት ይቻላል። ብዙ አሜሪካውያን እያወቁ ነው። ለአሜሪካ እዳ እንጂ ሀብት አለመሆኗ እየታወቀ ይሄ በግልጽ እየታየ ያለ ነገር መሆኑን ማየት ይቻላል። በሰፊው እየደረጃ ያለ አስተሳሰብ ነው። ይህንን እንደ ቀልድ እንዳታዩት ማለት ነው። ለአሜሪካ ላያቢሊቲ ናት እስራኤል እንጂ ጠቃሚ አካል አይደለችም የሚሉ አመለካከቶች በስፋት እየመጡ መሆናቸውን ማየት ይቻላል። ደጋፊውም ጭምር ላያቢሊቲ መሆኗን እስከ መቀበል ደርሷል፣ ደጋፊዎቹ ጭምር በቃ እስራኤል እዳ ነች የሚል ነገር በእነሱ ዘንድም አለ፣ ግን አሁንም ቢሆን መደገፍ መቀጠል አለብን ብለው ያምናሉ። ደጋፊዎች ማለት ነው። ብዙዎቹ ደግሞ እየተቃወሙ ነው ያሉት። የአሜሪካ ጽዮናዊ የገንዘብ እዳ ከፍ ብሏል። ምን ማለት ነው? ጽዮናዊ ድርጅቶች አሜሪካ ኢኮኖሚ ላይ ከፍተኛ ቁጥጥር ያደርጋሉ። እዳ አለባት አሜሪካ፣ በጣም በርካታ የተጠራቀመ እዳ አለባት። ይህንን እዳ ኦልሞስት መክፈል የማይቻልበት ወቅት ደርሷል። ምክንያቱም አሜሪካ ዝም ዶላር እዳ ለመክፈል ብላ ብታትም ኢንፍሌሽን የሚባል ችግር ስለሚኖር እንደዛ ማድረግ አትችልም የዓለም ኢኮኖሚ ይዛባል። ስለዚህ ያንን እዳ ለመሰረዝ ምናልባትም እንደ ትኬት ሊጠቀሟት ይችሉ ይሆናል ብለው እንደ አንድ ቲዮሪ የሚያስቀምጡ አሉ። ምን ያክል አሳማኝ ቲዮሪ ነው አይደለም የሚለውን ለእናንተ ተውዋለሁ። ግን በጥቅሉ የጽዮናውያን የገንዘብ እዳ በጣም በርካታ አለባትና ከእዳ ለመገላገል ምናልባት አንድ ቀን ትሸጣቸው ይሆናል ብለው የሚያስቡ እንዲህ አይነት ሀሳብ ያላቸው ሰዎች አሉ። አሳማኝ ነው እያልኩ አይደለም። ግን በዚህ ደረጃ እንዲህ አይነት አመለካከቶችም እንዳሉ ማየቱ ይጠቅማል። የቁጥጥር የሚፈጠር ሜካኒዝሟ ታውቋል። አሁን ላይ የአሜሪካን ፖለቲካ በምን መልኩ ነው ድራይቭ የምታደርገው፣ በምን መልኩ ነው የምትቆጣጠረው፣ የጥቅም ትስስራቸው ምን ላይ ነው የሚለው ነገር ለረጅም ጊዜ ተደብቆ ነበር የቆየው። እንዲወጣ ያደረገው ደግሞ ሶሻል ሚዲያ ነው። እውቀት ተስፋፍቷል። አክሰስ ቱ ኢንፎርሜሽን፣ ለኢንፎርሜሽን ያላቸው ቅርበት እጅግ በጣም ከፍተኛ ነው። ታች ያሉ አሜሪካውያን ጭምር በየጊዜው ቪዲዮዎችን ይሰራሉ። ምን ይላሉ? ቲክቶክ ያለውን ተጽዕኖ ታውቁታላቸው። ከሶሻል ሚዲያ በፊት ተደብቆ የኖረው የአሜሪካና የእስራኤል ጥቅም ላይ የተመሰረተ ተብሎ የሚታሰበው ግንኙነት አሁን ግን እዳ ላይ የተመሰረተ እንደሆነ፣ ከድሀ አሜሪካውያን ጉሮሮ ላይ የተነጠቀ ለሌላ ሀገር ትላልቅ ድጎማ የሚሰጥ መሆኑ ምኑ ይሄ ኤፓክን የመሳሰሉ የጽዮናዊ ድርጅቶች የሚሰሯቸውን አሜሪካን ምርጫ ለመቆጣጠር የሚያደርጉት ቀስ በቀስ ዲስኮርስ እየተፈጠረ ነው። እንደ ድሮ መደበቅ አልቻሉም። ጽዮናውያን ድሮ ከጀርባ ሆነው ነበር ብዙ ነገሮችን የሚሸፍሩት። ሌላው ቀርቶ እንዴት ብልሹነትን እንደሚያስፋፉ እንኳን ግልጽ ወጥቷል። የፖርኖግራፊ ኢንዱስትሪውን ድራይቭ የሚያደርጉት ጽዮናውያን መሆናቸው ታውቋል። አሁን ላይ ክርስቲያናዊውን አውሮፓ እንዴት እንደበከሉት ሌሎችም አለማት ክፍሎችን በመልኩ ብልሹነትን እንደሚያስፋፉ እየታወቁ ነው። እዚህ ላይ ምናልባት ወደፊት ብዙ የምንሰራቸው ነገሮች ይኖራሉ። ኢኮኖሚው እንዴት እንደሚቆጣጠሩ፣ እንዴት ፖለቲከኞችን ማኖ እንደሚያስነኩ፣ በመልኩ ኦፐሬት እንደሚያደርጉ ኦልሞስት ፐብሊክ ኖሌጅ እየሆነ ነው፣ ዲስኮርስ እየሆነ ነው። አንድ ነገር ደግሞ ፐብሊክ ኖሌጅ ከሆነ፣ ዲስኮርስ ከሆነ፣ ህዝብ በስፋት ካወቀው መጨረሻ ላይ መቀሩ አይቀርም። ምክንያቱም ተንኮል ከታወቀ የተሆን ማተር ኦፍ ታይም የጊዜ ጉዳይ ነው። ሰዎች ያን ተንኮል ለመቀልበስ መሞከራቸው አይቀርም ማለት ነው።